ቁጥር አንድ ቁጥር አንድ መጀመሪያው ኧረ አላነበውም፣ አላነበውም ወደ ነው የማታነበው? እ ርሰውምና እሱን ተወው እና ጨርሰው። የተቀጠቀጠ ከሚለው ዳሽ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ወደ እግዚአብሔር ጉባኤ አይገባም ይላል። አዎ፣ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ አስር ትውልድ ድረስ ይላል። ሁለተኛ ደግሞ ምንድን ነው መሰለህ አሁን ግራም እስቲ አሁን ይህንንም የሚያዘውና አንዴ ዘሌዋውያን ኦሪት ዘሌዋውያን ምዕራፍ ሀያ አንድ ምዕራፍ ስንት? ሀያ አንድ ስንተኛ ቁጥር ላይ ያለው ልክ ከቁጥር አስራ ስድስት ጀምር። ኦ ማይ ጋድ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። እሽ ቀጥል። ለሃሮን እንዲህ ብለህ ንገረው ከዘርህ ብትወልዳቸውን ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርብም ይላል። እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይም እግረ ሰባራ ወይንም እጀ ሰባራ ወይ ጎባጣ፣ ወይ ድካም። ይህንንም ማለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ስለዚህ በኢየሱስ የምታምነው ነው። መልእክተኛ ደግሞ ባሪያ ደግሞ ከጌታው ጋር እኩል አይሆን። ኢየሱስ ጌታ አለው። በራሱ ኢየሱስ አምላክ ነው ነው በኢየሱስ አምላክነት አታምንም እንዴት ለመነ ኢየሱስ አምላክ አለኝ እያለ እንዴት ለመነ እንዴት አምላክ ነው እሱ አምላክ አለኝ በማለት አሁን ይሄ አሁን ለምሳሌ በአንድ በኩል በአንድ ሳይድ ብቻ አንተ ይሄንን መጽሐፍ ቅዱሱን በአንድ ሳይድ ብቻ ከወሰድክ በአንድ ብቻ ከተረጎምክ አምላክነቱን ትክዷል ማለት ነው። ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው። ይሄንን ካልተቀበልክ፣ ፍጹም አምላክ፣ ፍጹም ሰው የሚለው የቱ ጋር? ፍጹም አምላክ መሆኑን የቱ ጋር? የት ፍጹም ሰው፣ ፍጹም ሰውነት፣ ፍጹም አምላክ፣ ፍጹም ሰው የሚለው የቱ ጋር? ፍጹም አምላክ መሆኑን ልንገርህ። ይኸውልህ፣ ፍጹም አምላክ መሆኑ አንተ፣ ብዙ ማስረጃ ልሰጥ እችላለሁ። አንተ ግን ማመን የሚያቅት ከሆነ ያው፣ አንተ የሚያምን ማመን የሚያቅት ከሆነ አንድ ስጠኝ ነው። ዮሐንስ ወንጌል ላይ እንደዚህ ይላል። እሺ፣ እኔ እኔ መሆኑን ባታምኑ ትሞቱ ዘንድ አላችኋለሁ እኮ። እሱ ምንድን ነው? ክርስቶስ ነው። ኢየሱስ ክርስቶስ ነው እናምናለን። ክርስቶስ በመሆኑ ኢየሱስ ክርስቶስ ነው። እነሱ እንደሚሉ መሲህ ብሎ የጠሩት የተነገረው ትንቢት መሲህ ይመጣል፣ ከዛ ከኃጢአት ያድናቸዋል ብሎ ስለሚያምኑ መሲህ ስላሉ በመስነት ያምናሉ። ኢየሱስ መሲህ ብቻ ሳይሆን አዳኝም፣ ክርስቶስ ብቻ ሳይሆን አምላክም የቱ ጋር ነው አምላክ የሚለው አሁን አዳኝ ያረገው እግዚአብሔር ነው ሐዋርያ ሥራ ምዕራፍ አምስት ቁጥር ሰላሳ ላይ እግዚአብሔር ለእስራኤል መድኃኒት እንዲሆን ምን አረገው ከፍ ከፍ አድርጎ አዳኝ ያረገው በቃ እግዚአብሔር ነው ከፍ ከፍ ያረገው ደረጃውን ራሱ ከፍ ያረገው ራሱ እግዚአብሔር ነው በነገራችን ላይ እሺ ተው እሺ ሌላ ሌላ ጥቅሶቹን እንደውም ሌላ ጥቅሶቹን ተውና ሌላ ጥቅሶቹን ተውና ፊልጵስዩስ ሁለት ላይ ሲናገር እንደዚህ ይላል። እርሱም በፊልጵስዮስ ምዕራፍ ሲኖር ሳለ በአምላክ መልክ ሲኖር ሳለ እግዚአብሔርን ማነው? ምንን መተካከሉን ይገባሃል መተካከሉን እንደምትቀማ አልቆጠረውም ይላል። ላስረዳህ፣ እሺ፣ ይሄንን ላስረዳህ። አሁን ይሄንን ሚስኮንሰፕሽን ነው። ምን አለ መሰለህ፣ እሱም በአምላክ መልክ ሲኖር ሳለ ነው ያለው። ስንት አምላክ አለ? አንድ አምላክ ነው ያለው የአንዱ አምላክ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ ነው። ተግባባ። ስለዚህ ሰውም የእግዚአብሔር መልክ ተብሏል፣ ግልጽ ነው። ወንድ ልጅ ደግሞ ቆሮንቶስ ላይ ሲናገር የእግዚአብሔር መልክና ምሳሌ ነው ተብሏል። ስለዚህ ክርስቶስ ምድር ላይ እንደ ማንኛውም ሰው ምድር ላይ ምድር ላይ ያለው ሰው ምድር ላይ ሲኖር ነው፣ ሰው ነው። ስለዚህ ክርስቶስን ምድር ላይ ሲኖር በአምላክ መልክ ሲኖር ሳለ አለ እንጂ አምላክ ሆኖ ሳለ አይደለም። ስለዚህ ኢየሱስ ክርስቶስ በአምላክ መልክ ሲኖር ሳለ ምን ተባለ? ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ማለት ለምንድን ነው አምላክ ስልጣን ሰጥቶታል? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ብሎ ተናግሯል? ኢየሱስ ራሱ ሲናገር በሰማይና በምድር ስልጣን ተሰጠኛል። አለ። ያ የተሰጠው ስልጣን እንዳለ ሆኖ ስልጣን ተሰጥቶኛል ብሎ አልተኩራራም። ለምሳሌ አዳም ከእግዚአብሔር ጋር መተካከልን መቀማት ፈልጎ ነበር ታስታውስ እንደሆነ አይደል ምክንያቱም ያቺን በበላ ጊዜ መልካምና ክፉን እንደ እግዚአብሔር የሚያውቁ እንዳይሆኑ ብሎ ተናግሯል መጽሐፉ ሲናገር አይደል እንዴ ምን አለ እንደ እግዚአብሔር እንዳትሆኑ እንጂ አልከለከላችሁም ሲላቸው ሰይጣን መጥቶ እንደ እግዚአብሔር እንዳትሆኑ እንጂ የዛን ጊዜ ምን አደረጉ እግዚአብሔር ስለሚያውቅ ነው በሉ ማለት ነው ከዛ ሲበሉ ምን ሆነ እግዚአብሔርም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆኗል አያ ሰው ከኛ እንዳንዱ ሆነ ሲል ከእግዚአብሔርና ከሌሎች ከሆኑ ጋር አንዳንድ ሆነ። ስለዚህ መተካከልን ፈለገ ማለት ነው። ኢየሱስ ግን መተካከልን መቀማት እንደሚገባ ነገር አልቆጠረው። ባይሆን ምን አደረገ? ራሱን ዝቅ አድርጎ የባሪያ መልክ ይዞ ለሰው ልጆች ኃጢአት ተሰቀለ የሚለው ነገር ነው ያለው። ከዛ ግን በዚህ ምክንያት ያለ ልክ ከፍ ከፍ አደረገውና እግዚአብሔር ከስምን በላይ የሆነ ስም ሰጠው። አየህ ምክንያቱም ራሳቸውን ዝቅ የሚያደርጉ ሰዎችን አምላክ ከፍ ያደረጋቸዋልና፣ እንጂ ኢየሱስ አምላክ ነው የሚል ነገር ሽታውም የለም። እዚህ ጋር የለም። ፔሬድ ኦኬ። ኢየሱስ አምላክ አይደለም እያልክ ነው አንተ። የት አለ አምላክ ነው የሚለውን? እኮ ነው ነው ያጣ ነው። አሁንም ጋርድ ጀነራል ጀሰባራ ጎባጣ ግን አይነ መጭማጫ እከካም ቋቁቻም ጃንደረባ ነውረኛ ሁሉ አይቀርባለ። የት እንደሆነ እንደ ታውቂያለሽ። ማይቀርበው እግዚአብሔር ቤት ነው ማይገባው። እሺ ሁሉ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ አለ ለአሮን እንዲህ ብለ ነገሩ ከዘረ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ነውረኛ ናቸው እነዚህ ሰዎች፣ እነ እውር። እስኪ አንዴ በደንብ ሊይሽ አንቺ፣ አሁን ከዚህ ውስጥ ችግር አለብሽ ችግር የለብሽ? አንቺ እንኳን እውር፣ አንካሳ አንካሳ ማለሽም፣ አፍንጫ ደፍታጣ ማለሽም፣ ትርፋካልም የለሽም። ስድስት ሰዓት አስር እግር ምናምን አለሽ። እንደዛ ከሆነሽ አገቢ፣ ከዛ እግርሽ ተሰብሮለሽ እግረሰባራ ነሽ፣ እጀ ሰባራ ጎባጣስ? ነሽ ጎባታስ? አይ ድንክ ግን ነሽ? ድንክ ድንክ ማለትሽ አይነ መጭማጫ እና ቻይናዊ፣ ኮሪያዊ፣ ጃፓን ምናምን እንዳለ አይገባም። እሺ እከካለብሽ እዚህ ምናምን እ እሺ ቋቁጫ አለብሽ? እሺ ጋሻው ይመስለኛል ጋሻው። ግን ምናልባት ጃንደረባ ለወንድ ነውና፣ ጃንደረባ ነህ። እሺ ዝም በይ፣ በኋላ አይመለከትሽም። እኔ እኮ ጥያቄ ቆይ፣ አንቺ ዝም በይ። ወንድ ሆኖ የተቆረጠበት ማለት ነው። እሺ ወንድሙ የሌለው ከዛ። ነገር ግን ነውረኛ ነውና፣ መቅደሶችን እንዳያረክስ ወደ መጋረጃው አይግባል። ያረክሳል ይሄ ሰው። አንድ ሰው በነገራችን ላይ መጽሐፍ ቅዱስ ነው። ጌም ላጫወታችሁ። ቆይ እሺ፣ ጌም ተጫወቱ፣ ዝም ብላችሁ እንዳትቀመጡ፣ ፍሪ እንድትሆኑ ማለት ነው። እና አስቢው እንግዲህ ርብቃ፣ እንዴ! አንድ ሰው አፍንጫ ደፍጣጣ በመሆኑ ነው የእግዚአብሔር ጉባኤ የማይገባው? ርብቃ ተስማሚያለሽ? እሺ ቆይ ደግሞ ሌላ ላሳይሽ። ይሄኛው ኡነመት ይሁን ያይ አይመለከተኝም ወይ አይነት። እሺ እስቲ ይሄንን በጌታ በኢየሱስ ስም እስኪ አንብቢው አንዴ ዘዳግም ሀያ ሶስት አንድ ነው። አንብቢው የጌታ ቃል ነው። እራሴ ቼክ ላድርገው አንቺ ጋር አንቺ ጋር ነው ነው እሺ ላብ እሺ ቀቁ እሺ ለሉሊላ ምናምን የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባለ እግዚአብሔር ጭራሽ እንዳይገባ እንደዚህ የተቀጠቀጠ ምናምን የሌለው ምናምን እንዳይገባ ዲካላ ወደ እግዚአብሔር ጉባኤ አይግባለ እስከ መቼ እስከ አስር ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባለ ኢማጂን አድርገሽዋል ጀለስ ምናምን የሌለው በቃ ምንም ተስፋ የለውም። ልብ አድርገህ ይሄ ልጅ ይሄ ሰውዬ ባለ ሚስት አያገኝም፣ ምክንያቱም ምንም ጥቅም የለውም። ሚስት አስቢ፣ ሚስት ሳያገኝ እንደገና ደግሞ እግዚአብሔር ቤት አትግባ ሲባል፣ ይሄ በጣም ከባድ ነገር እንዴ። ወንድም የለው ምን የለው። ቆይ አንዴ ተያቸው እነሱን። እሺ አሁን ደግሞ ፈታን በልቋል። እሺ አሁን መጨረሻ ላይ ነው መጠየቅሽ። ይሄን ሁሉ አይተን አይተን እስኪ ሙገሳ ላንቺ ይወልሽ ሰለሞን አሁን እንደዚህ ብሎ ነው። አንቺ የመኮንን ልጅ ሆይ እግሮችሽ፣ ከእግሯ ነው የሚጀምረውሽ። እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጠረኛ እጅ እንደተሰሩ እንደቆች ይመስላሉ። እምብርተሽ ወይን ጠጅ እንደማይጎልበት እንደጠነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር፣ አንዴ ባክሽ አታቋርጪ፣ ቃል ነው ጸጋይ በዛለሽ፣ በአበባ እንደታጠረ ነው ሁለቱ ጠጡ ተተቶች ምናምን እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንገትሽ ከዛ እንዲያወሩና ምዕራፍ አምስት ላይ ጉድ ልታይ ነው። እኔ ተኝቻለሁ አለች። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው እሱም ደጁን ይመታል አለች። እህቴ ወዳጄ፣ ርግቤ፣ መደምደሚያዬ በራሴ ጠል በኪንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት በሌሊት መጥቶ። ቀሚሴን አወለቅ ማለት ነው፣ እንዴት ለብሰዋለሁ ነው። እግሬን ታጠብኩ፣ እንዴት አሳድፈዋለሁ። ወዴ እጁን በምን ሰደደ? በቀዳዳ ሰደደ። አንጀቴ አንጀቷ ደግሞ ታወከ፣ ስለሱ ታወከ። ምንድነው? ወዴት ነው ይሄ ነገር? ታረጋሻው እንደዛ ካላስቲ ይከብዳል። እንዴት ነው ይሄ ነገር? እኔ አልገባኝ። ምንድነው ማለት አሁን? ሰለሞን ማለት ነው። ሰለሞን በዛ ዘመን ላይ ወዴ እጁን በቀዳዳ ሰደደ? አንጀቴም ስለሱ ታወቀ እያለ መንገድ ላይ ይሰብክበት ነበር። ይመጻ እንደዚህ ያደርግ ነበር። ቀሚሴ ነው እንዴት ለብሰዋለሁ እያለ ይሰብክበት ነበረ። በዚህ ረካ አቤት፣ ያን ያን ሰለሙን የእግዚአብሔር ቃል ነው ብሎ ይሄንን እኔ ተኝቻለሁ፣ ልቤ ግን ነው እያለ ይሰብክበት ነበር። አረ፣ ቆይ ባክሽ፣ እንደ የጌታ ቃል እያነበብን ቁርአን ለምን ትቀላቅያለሽ? ይምን የምንሆና ነው? የጌታ ቃል እያነበብ በጣም እና የጌታ ቃል አይደለም የማን ነው? ይሄ ይሄኛው ቀሚሴን አውለህ እኮ ነው የማን ነው? የራስ የራስ ጥሩበት እንዳይሆን መጀመሪያ የራስን ብታነብ። አረ፣ እኔ በደንብ አንብቤያለሁ። ይኸውልሽ አሁን ቀሚሴን አውለህ እኮ የሚለው የማን ነው? የጌታ ቃል ነው። ጌታ ነው የነገረው ስበክ ብሎ እኔ ኮንተንት እንደዚህ አይነት ነገር ስለሆነ እንደዚህ አይነት ነገር ማውራት አልፈልግም። አለባክሽ ግዴታሽ ነው ታወሪያታለሽ። ገልሞሻል። እሺ ከምዕራፍ ሦስት ከሚለው ጀምሬ ነው የማነባው። ተነብይም የእግዚአብሔር ቃል ነው። የእግዚአብሔር ቃል ሰዎችን ያነጻል አይደለም? የእግዚአብሔር ቃል ሰዎችን ያነጻል። አይ የእግዚአብሔር ቃል እባክሽን አንብብልኝ። ተባረክ አንተ ለማታነቁ አይ፣ አንቺ ለፍቅሩስ እንዲባርክሽ ምን ችግር አለው? አንቺ ብታነብ። እኛማ እስካሁን ያው አላንስ ድምጽ ራሱ ተቀየረ። አማርኛ ራሱ ጠፍቶብኛል። ስለዚህ እባክሽን አንብብልኝ። ማንበብ አልችልም። አይ ቅድም እኮ ለአንብ እሺ ብለሽኝ ነበር። ስለዚህ ይሄ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ማንበብ አለብሽ። የእግዚአብሔር ቃል ከሆነ ለምን አንተ አታነበውም? አንቺ እንድታነብ ይፈልጌ ነዋ። አላነበውም። ለምን አቶች? ለምን ስራ አይለክም። ለምን አትወጣም? እኔማ ይኸው የእግዚአብሔር ቃል እያስተማርኩኝ ነው፣ ክብሩ ይስፋ። ስለዚህ አሁን አንቺ ይሄን ቃል ማንበብ አለብሽ እባክሽን። ግን በእግዚአብሔር ቃል እንዲህ አይነት ቃል መኖር ነበረበት? መጽሐፍ ቅዱስ ነው። ስልክ ላይ መሰለኝ እያየክ ያለከው ያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ኦሪት ዘዳግም አለሻ። መጽሐፍ ኦሪት ዘዳግም ምዕራፍ 23 ቁጥር አንድ ላይ ጥሩ ነው። አሁን የእግዚአብሔር ቃል ላይ እንዲህ አይነት ቃላቶች መግባት ነበረባቸው? ሰዎች ያነሳሉ። እንዲህ አይነት ቃል አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ መንፈስ ቅዱስ ነው አይደለም? ለምን ላክልኝ? ይሄ ልታስነብበኔ ላክልኝ። ሌላ ታነቢያለሽ? ሌላ ልቀይርልሽ? በመጽሐፍ ቅዱስ አታፈማ። ክርስቲያን ኦርቶዶክስ ነሽ አይደለ? ሰማንያ ያህሉ ልክፈትልሽ? ከመጽሐፍ አያመኝም። በእውነት ጤነኛ ነኝ እኔ። መንፈስ ቅዱስ ነው ራሱ እያስወራኛለሁ። ስለዚህ አንብቢ በባክሽን አንብቢ እሺ ሰዎች ሰውን ማምለክ አለባቸው አላቅልክም ውጣ በናትህ በእውነት አይ አንድ ጥያቄ ሰዎች ሰዎችን ማምለክ አለባቸው ነው ውጣ እኔ ጌሜ ተጫወኩ ነው ውጣልኝ ምና እንዴት ነው ምና

እሺ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት ላይ ኤፌሶን ምዕራፍ ምዕራፍ አራት ቁጥር ስድስት ላይ አብ አንድ አምላክ ተብሎ ተጠርቷል። አብን አንድ አምላክ ይሆን መጽሐፍ ቅዱስ ኢየሱስ አንድ አምላክ የተባለበት አንድ ጥቅስ ካለ አሳየኝ። ከሌለ የለም በለኝ። አምላክ የተባለበትን አንድ አምላክ

ቋይ አንዴ የተመለሰ ነው። ተረጋጋ እሺ። ልጅ ታሟል እንዴ? እሺ፣ ችግር የለውም አትስማ። አደብል እንዴ? እሺ። አንዴ ሃኒ፣ አንቺም ዝም ብለኝ። አሁን ፖይንቱ ነው መሰለኝ እያሳየሁ አሁን የጠቀስኩት ጥቅስ ምንድነው? ኢየሱስ አብ ማለት ነው። አብ አንድ አምላክ እንደተባለ እያሳየው ነው። ኤፌሶን ምዕራፍ አራት ቁጥር ስድስትም ላይ ከሁሉ በላይ በሁሉ፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ ይሆናል፣ አንድ አምላክ የሁሉ አባት አለ። አብ አንድ አምላክ ተብሏል። አብ መጽሐፍ ቅዱስ ላይ አንድ አምላክ ተብሎ ተጠርቷል። በቁጥር ማለት ነው። አንድ አምላክ በደንብ አስተውሉ። አንድ አምላክ ተብሎ አብ ተጠርቶ ያውቃል። አሁን ጥያቄ፣ ኢየሱስ አንድ አምላክ ተብሎ ልክ እንደ አብ በቁጥር ተጠርቶ አንድ አምላክ የተባለበት ክፍል አለ ወይ? እንዳትቀያይረው። አምላክ የተባለበት ነው አይደለም ያልኩት። አንድ አምላክ ካለ አለበን ከሌለ የለም በል ነሽቶው አሁን እስኪ መጀመሪያ አሁን ባነበበው ክፍል ላይ አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር ስድስት ላይ የሚለውን ተመልከቱ። ለእኛስ ነገር ሁሉ ከእርሱ የሆነው እኛም ለእርሱ የሆነን አንድ አምላክ አብ አለን ነገርም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለ። ስለዚህ አንድ አምላክ ሲትል አንድ አምላክ ውስጥ አብ፣ ወልድ መንፈስ ቅዱስ አለ። ሲጀመር እኛ የምናመልከው ሦስት አምላክ አይደለም። ኢየሱስ አንድ አምላክ የተባለበት አለው ነው ጥያቄው። ስለዚህ አብን በምት አንድ አምላክ ብለህ ሲጠራ አንድ አምላክ ስትል ሁሉንም ነው እየጠራ ያለው። ስለዚህ እዚህ እዚህ ጋር ላሳያቸው ምን ያህል ውሸታም እንደሆነ እንመልከተው። ቀጥሎ ያለው እስኪ አንብቦ ከፈለው ለእኛስ ነገር ሁሉ ከእርስ የሆነ እኛም ለእርስ የሆነን አንድ አምላክ አባለን። አይታችኋል። አንድ አምላክ አባለን ይልና ኢየሱስን ደግሞ አንድ ጌታ ነው የሚለው። ኢየሱስ በጌትነት ነው አንድ ጌታ የተባለው እንጂ በአምላክነት አይደለም። የኔ ጥያቄ ኢየሱስ እዚህ ጋር ልክ እንደ አብ አንድ አምላክ ተብሎ አብ ለምሳሌ አንድ አምላክ አባለን እንደተባለ ሁሉ ኢየሱስ አንድ አምላክ ተብሎ ይጠራበታል ወይ ነው ጥያቄ። ወገናችን መልስ ስላሌለው ይለው ከሌላ የለም ብለን አትፍር እሺ እሺ፣ ስጀመር አንድ አምላክ ስትል አንድ አምላክ ነው ያለው፣ ግን ሁሉ ነገር ሳይሆን

ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። በእርሱ በኩል አንድ ጌታ፣ አንድ ጌታ አምላክነቱን ነው ያለው እዚህ ጋር፣ አምላክነቱ እዚህ ጋር ነው። እዚህ ጋር አንድ አምላክ ተብሎ አብን የተጠራው ለእርሱ ከእርሱ አንድ አምላክ አብ ትጠይቃለህ፣ መልሰህ ትፈልግም

ና ና ና አንተ አብ ሙታንን እንደሚያነሳ ወልድ ሙታንን እያነሳል ወይስ አያነሳም? ስልጣን ስለተቀበለ ያነሳ። አብ ሕይወት እንደሚሰጥ ወልድ ሕይወት ይሰጣል

ስለዚህ እሱ የሚያመጣው ጥቅስ ጥሩ ነው የሚያደርገው። ስማ፣ ችግር የለም። ጥሩ ነው የሚያደርገው። ለምንድን ነው ጊዜ የሚጠቃጥለው? የጠየከኝን መለስኩልህ። ስለዚህ እየጠየኩ መለስኩ። ወልድ ይፈርዳል ወይስ አይፈርድም? ነው ጠየቀኝ። ስልጣን ተሹሞ ማለት ነው። በሹመት እኮ ነው፣ ስልጣን ተቀብሎ ማለት ነው። እሺ፣ እሺ፣ ኦኬ። ስለዚህ አንተ እኮ አልፈርድም፣ እየሱስ ፈራጅ ነው። ቴንክዩ፣ እሺ፣ ቴንክዩ፣ እሺ። እየሱስ ፈራጅ ነው። አንተ የፈለከውን በለው፣ ችግር የለም። እሺ፣ ፍጡር የሰውን ሀጢያት ይቅር ማለት ይችላል፣ ስልጣን ተቀብሎ ፍጡር የሰውን ኃጢአት ይቅር ማለት ይችላል፣ በራሱ አይችልም በራሱ አይችልም። እሺ አይችልም ብለዋል። ማርቆስ ወንጌል ምዕራፍ ሁለት ደግሞ በራሱ አይደለም። የሐዋርያት ሥራ አምስት ሰላሳ አንድ። እሺ ስሙ ስሙ ስሙ አይችልም ብለሃል። እሺ ማርቆስ ወንጌል ምዕራፍ ሁለት ቁጥር አምስት ላይ እንደዚህ ይላል፣ ኢየሱስም እምነታቸውን አይተው ሽባውን አንተ ልጅ ኃጢአትህ ተሰራየችልህ አለ ከጻፊዎቹ አንዳንዶቹ አንዶቹ ተቀምጦ ተቀምጦ ነበረ፣ በልባቸውም ይህ ሰው ስለምን እንዲህ እንደዚህ ያለው ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብሎ አሰቦትላል። ስለዚህ ኢየሱስ ክርስቶስ ኢየሱስ ምን አላቸው? ይሄ ሀሳባቸው ክፉ ሀሳብ ነው አለ። ተሳስታቸው አላቸ ክፉ ብሎ ተናገራቸው። ልቅሱስ ያረማእዛ አንብበው ኃጢአትን ይቅር ማለት የሰዎች ባህሪ ነው

ኧረ እባክህ ጨርሰሃል። ደቂቃ እንዴ? ዝም በተጨማሪ ደቂቃ ሰጥቼ ነው። ቀጥታ ዝም ብለህ እኔ አላወራሁም። ጋይስ ደቂቃን ፖዝ የምታደርጉት ከሆነ እኮ ጥያቄ ጠይቀህ ኃጢያትን ይቅር ማለት ኃጢያትን ይቅር ማለት የሰዎች ባህሪ ነው ወይ? ልመልስ፣ ጥያቄ ልመልስ ወይስ? ነው አይደለም እኮ ልመልስ። ወይ ኃጢያትን ይቅር ማለት የሰዎች ባህሪ ነው ወይ? መልስ አይፈልግም። አይታችሁ አይደል? መልስ አይፈልግም። መልስ እኮ ልመልስ። መልስ፣ አዎ። መልሱን ደግሞ የራስህ ሐዋርያት ሲናገሩ ላሳይህ።